የአላህ ባሮች ሆይ፣ አላህ ያዛችሁን በመታዘዝ የከለከላችሁም በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ አላህን የሚገባውን ፍራቻ ፍሩት። ለአኼራችሁ ስንቅ ያዙ። ከስንቆች ሁሉ በላይ ስንቅ አላህን መፍራትን። አላህን መፍራት ዱንያንም አኼራንም ያስተካክላል። በዱንያም በአኼራ የጀነት ሕይወት ውስጥ እንዲኖሩ ያደርጋል። በተቃራኒው ደግሞ አላህን መፍራትን መተው

እሳቸው አድርግ ያሉትን እሺ ብሎ ሲያደርግ ተው ያሉትን እሺ ብሎ ሲተው እንቅስቃሴው ሁሉ እሳቸውን ሲመስል እሳቸው የተናገሩትን ሁሉንም እውነት ነው ብሎ ሲቀበል ይሆናል ያሉትን ወደፊት መሆኑን ሲጠብቅ ካሁን ቀደም ስለመሆኑ የተናገሩትንም ባያይ እንኳ ነቢዩ ካሉ ዐለይሂ ሶላቱ ወሰላም እውነት ነው ብዬ እቀበላለሁ አምናለሁ ይገባል። እነሆ ነቢ ሙሐመድ ዐለይሂ ሶላቱ ወሰላም። ስለ ብዙ ነገሮች ነግረውናል። ከነገሩን ነገሮች ውስጥ አምነን እንደ እምነት በልባችን ቋጥረን ማስቀመጥ እውነት ነው ብለን መያዝ ያለብን የኢማን አካል ይሆናል። ከነገሩን ነገሮች ውስጥ ይተገበራለን፣ ሶሙ፣ ሶላቱ፣ ሶደቃው፣ ሐጁ ኢላገሪ ዛሊከ። ከዛ ውስጥ ደግሞ እንደ እውቀት ሰምተን የምንቀበለው እውነት ነው ብለን ዋሒ ነው ብለን እናምንበታለን። ስለ ጀነት ስለ ጀሃነም ነግረውናል ዱንያ ላይ ሆነው ስላለፉና ወደ ፊት መስቀጥያማ ቀን ድረስ ስለሚሆኑ በዋሕይ ስለተነገረ እንጂ በቀላሉ ማመን ሁሉ ስለሚከብድ ነገር ነቢዩ ነግረውናል። እሳቸው እስከተናገሩ ድረስ ወልደን ያሳደግነው ልጅ የእኔ ነው ብለን ከምናምነው በላይ እውነት ነው ትክክል ነው ብለን አምነን መቀበል የእኛ ግዴታ ነው። ስለ ሀገራት ተናግሯል ተናግረዋል። ነቢይ ስላት ሰላም ስለ ሕዝቦች ተናግረዋል፣ አወድሰዋል፣ አውግዘዋል። ስለ መካና መዲና ትሩፋት ተናግረዋል። ስለ የመን ተናግረዋል። ስለ ሐበሻ ተናግረዋል፣ አለይሂ ሰላቱ ወሰላም። ስለ ሻም ተናግረዋል። እሳቸው የተናገሩት በሙሉ ወህይ ነው፣ ከአላህ ዘንድ ነው። የዓለምን ታሪክ አንብበው አጥንተው አይደለም የተናገሩት አላህ ያሳውቋቸው ነው። አብሯቸው የኖሩ የመካ ሰዎች ከልጅነት እስከ እውቀት ድረስ ነቢይ ሙሐመድ አለይሂ ሰላቱ ወሰላም እንደማይጽፉ እንደማያነቡ ያውቃሉ። ታሪክ አገላብጠው አይደለም የተለያየ ሀገር ወጥተው ጎብኝተውም አይደለም እዚው መዲና መካ ተወልደው አድገው አርባ ዓመት ሲሞላቸው ነቢይ ሆነው ሥራ ምናምን ዓመት መካ ቆይተው ከዛ በኋላ መዲና እንደተሰደዱ ያውቃል። የጉዞ ሰውም አደሉ። ታሪክ ሚያጠኑ መጽሐፍ ሚጽፉም ሚያነቡም አደሉ። ወማ ኩንተ ተትሉ ሚንቀብልህ ምን ኪታብን ወላ ተኹጡሁ ብየሚኒክ ይዘ ለርታ በልሙብጢሩን በልሁወ አያቱን በይናት ብሏል። ተባረከ ተ ዋ አንተ ላይ ሳይወርድ በፊት

ሚሰፍን ከአላህ ዘንድ የወረደ ግልጽ አየት ነው፣ አንቀጽ ነው ብሏል። ስለዚህ ነቢ ለ ሰላቱ ወሰላም የተናገሩት በሙሉ ዋህይ ነው። በእሳቸው ለሚያምን ሰው በዱኒያም በአኼራም ይጠቅማል፣ ይበልጥ ነቢይነታቸውን ያረጋግጥበታል። እሳቸውም ይናገሩት ለዲን ለዱንያ ይበጃል ብሎ ለሚጠቀም ሰው እሳቸው የተናገሩትን አምኖ መቀበል ለዱኒያም ለአኼራም ያገለግላል፣ ይጠቅማል። ስለ ሀገራት ከተናገሯቸው ትሩፋት ገላጭ ንግግሮቻቸው አንዱ ስለ ሻም የተናገሩት ነው የምድር ምርት ሻም ነው ብለዋል ነቢዩ አለህ ሰላት ወሰላም ሻም ማለት ብዙ ሀገራትን የሚይዝ የምድር ክፍል ነው በዋነኝነት ፍልስጤምን ሱሪያን አልኦርደን ወይም ዮርዳኖስን ሉብናን ወይም ቤይሩት በከፊል የግብፅም የተወሰነ ደብረሲና የሚባልን አካባቢ የሚያካትት ሰፊ የምድር ክፍል ነው ይሄን አካባቢ ነቢዩ አለህ ሰላት ወሰላም አድንቀዋል

ከመስጂደል አቅሷ ዙሪያ ያሉ ስፍራ ማለት አርዱ ሻም የሚባለው በሙሉ ያካትታል። ነቢዩ ዓለይሂ ሰላቱ ወሰላም አላሁመ ባሪክ ለና ፊ ሻእሚና ብለው ዱዓ አድርገዋል። ጌታችን ሆይ የእኛን የሙስሊሞችን ሀገር ሻምን የተባረከ አድርገው ብላ ሻምን የተባረከ አድርገው ብለው ዱዓ አድርገዋል። አላህ ተባረክ ወተዓላ ሻምን እና ሀገሩንና ህዝቦችን እንደሚጠብቅልኝ ቃል ገብቶልኛል ብላ ለዚህም ነው የጠላት እጅ ከውስጥም ከውጭም ከቅርብም ከሩቅም እየተረባረበበት የሻም ሀገር እስከ ዛሬ ጸንቶ መቆየት የቻለው። የጎረቤት ጠላት ሀገሮች ሩቅ ያሉ አምባገነን ሀያላን የሚባሉ ሀገሮች ፍልስጤምን፣ ሶሪያን ለማጥፋት እየጣሩ እያሴሩ እየተረባረቡ ያን ሁሉ ተቋቁሞ እስከ ዛሬ ሰዎች ዲናቸውን ሳይለቁ ፈተናን ተቋቁመው የጸኑበት አንዱ ምክንያትም ነቢዩ ዐለይሂ ሰላቱ ወሰላም ሀገሩን ዙሪያውን የተባረከ እንዲያደርገው እንዲጠብቀው ዱዓ ስላደረጉ። ኢነላህ ደሚነ ሊ ቢሻሚ ወአህሊሂ፣ አላህ ሻምንና እዛ ውስጥ ያሉ ነዋሪዎችንም እንደሚጠብቅ ቃል ገብቶልኛል ስላሉን፣ ሻም የተባረከ ነው ብለው ማለት የዲኑንም የዱንያውንም በረካ ይዛል ብለዋል እብኑ ረጀብ ሌሎችም ረሕመቱላሂ ዓለይሂም። አላህ ሆይ ሻምን የተባረከ አድርግልኝ፣ ለእኛ ለሙስሊሞች የሚመች ሀገር። ኸይሩ የበዛ መልካሙ የበዛ ሀገር አድርግልኝ ማለት የዲኑንም የዱንያውንም በረካ ይዛ እዛ አካባቢ ለህይወት ምቹ እንደሆነ ሪዝቅ በቀላሉ እንደሚገኝ በተጨባጭ የሚታወቅ ነገር ሲሆን ከዲኑ አንጻር ደግሞ ከሶሓቦች ጀምሮ እስካለንበት ጊዜ ድረስ የተለያዩ የአላህ ባሮች ዑለሞች፣ የዒባዳ ሰዎች፣ የጂሃድ ሰዎች የሚመርጡትና የሚበዙበት ሀገር ነው። እነ ሶላሕ ዲን አልአዩቢ እዚያው ነበር ያሉት።

ከራሴ ስር ተወስዶ በአይኔ ስከተለው ወደ ሻም ሲሄድ አየሁኛ። ከራሴ ስር ኪታቡ መጽሐፉ ሲወሰድ አየሁኝ። ሙሉ በሙሉ ሊጠፋ መስሎኝ ነበረ። አይኔን ሳስከትለው ወደ ሻም ሲወሰድ አየሁኝ። ወኢነ ልኢማና ሒነ ተቀዑ ልፊተኑ ብሻሚያ። መጽሐፍ ማለት የሸሪዓ መመሪያ ማለት የመጽሐፉ መሰረት የእስላም መሰረት ተሸካሚዎች ጠባቂዎች ሻም አካባቢ እንደሚገኙ ፊትና በሚበዛበት ጊዜ የዲን ፈተና በሚበዛበት ጊዜ ኢማን ያለው ሻም አካባቢ ነዋል። ነቢዩ ዓለይሂ ሰላቱ ወሰላም በሌላ ጽሒፍ በሆነ ሐዲትም ዑቁሩ ዳሩ ልሙእሚኒን ሻሙ ብለዋል። የሙእምኖች መሀል ሀገር ሻም ነው ብለው ተናግረዋል። ለዚህም ነው የተለያዩ ሰሐቦቻቸው ነቢዩ ዓለይሂ ሰላቱ ወሰላም አኽር ዘመን ላይ ስለሚመጣ ፊትና ሲናገሩ በሰሙ ጊዜ ያህኔ ታዲያ የት ሀገር ብኖር ይሻለኛል? እስቲ ይምርጡልኝ ያረሱለላህ ሲሏቸው እርሶ ያሉት ዘመን ህዝብ የሚባላበት ጦርነት የሚበዛበት ፈተና የሚበዛበት ዘመን እኔ ላይ ከደረሰ እኔ በዛ ዘመን ምድር ላይ ካለሁኝ የተኛው ሀገር ላይ ብኖር ይመክሩኛል ብለው ነቢይን ዓለይህ ሰላቱ ወሰላም የጠየቁ የተለያዩ ሰሐቦች ሻም ሀገር ኑር ብለዋል። ሻም ሀገር ኑር። ሻም ሀገር ማለት የምድር ምርጥ ነው። የምድር ምርጥ ሀገር ማለት ሻም ነው ብለዋል። በዛ ሀገር ላይ የዲን ተሸካሚ አጣይፈተ አልመንሱራ፣ አላህ ይረዳቸው የዲን ተሸካሚዎች፣ ዲንን የሚያስጠብቁ የሚያስቀጥሉ ሰዎች እስከ ቅያማ ቀን ድረስ እንደማይጠፉም ከነቢዩ አለይሂ ሰላቱ ወሰላም ሐዲት የተረዱ ሊቃውንት እብን ተይሚያ ሌሎችም ተናግራ። የተለያዩ ሀገራት ላይ ኢስላም አንዴ ከፍ ሌላ ጊዜ ዝቅ ሊል ይችላል። አንዳንዴ የእስላም ተሸካሚዎችን ህግጋቱን፣ ተግባሪዎችን የዲኑ ጠላቶች እስከ ማጥፋት ድረስ ጥረት ሊያደርጉ በከፊል ሊሳካላቸውም ይችላል። መልሶ የሚያንሰራራ ቢሆንም ከዳርና ዳር ያሉ መልሰው ኢስላምን የሚያቋቁሙ ቢሆኑ፣ ነገር ግን ሻም ላይ ሁሌም የኢስላም ብርሃን እንዳበራ ይቀጥላል። እስከ ቅያማ ቀን ድረስ አጣይፈቱል መንሱራ አላህ የሚረዳቸው ዲንን የሚጠብቁ እንደሚኖሩ ነቢዩ አለይሂ ሰላቱ ሰላም ተናግረዋል። የነቢዩ አለይሂ ሰላቱ ሰላም ሲራ ላይ እንደሚታወቀው በተወለዱ ጊዜ ገና ከእናታቸው ሆድ ሲወጡ ከእሳቸው ጋር አብሮ ብርሃን እንደወጣና ያ ብርሃን ሻም ድረስ ያሉ ሕንፃዎች፣ ፎቆች እስከዚያ ድረስ እንዳበራ ሐዲስ ላይ ተነግሯል። ነቢዩ አለይሂ ሰላቱ ወሰላም ሲወለዱ ከእሳቸው መወለድ ጋር አብሮ የወጣው ብርሃን የሻም ጥንታዊ ሕንፃዎች ነጸብራቁ እዛ የደረሰበት ሚስጢሩ ከነቢዩ ጋር አለይሂ ሰላቱ ወሰላም የመጣው የእስላም ኑር ሻም ሀገር ላይ መቼም እንደማይጠፋ ያሳያል፣ ይጠቁማል ብለዋል እና ለኢማም ኢብኑ ከቲር ሌሎችም ሌሎች የእስላም ምሽግ የሙእሚኖች መሸሻ መሰብሰቢያ ሻም እንደሆነም ነቢዩ ዓለይሂ ሶላቱ ወሰላም ተናግሯል። ቅያማ ሲቆም አካባቢ ምድርን የሚያበላሹ ኃይሎችን የአላህ ባሮች የሚዋጉበትን አቅም ሰጥቷቸው ተሰባስበው የእስላም ጠላቶችን የሚዋጉ ሰዎች እዛው ሻም ላይ ጉጣ የሚባል ከደማስቆ በቅርብ ርቀት የሚገኝ አካባቢ ላይ እንደሚሰፍሩ በዛ ጊዜ ሻም ከሚባለው ሰፊ ሀገር ከተማዎች ውስጥ ምርጥ ከተማ ዲመሽቅ ወይም ደማስቆ እንደሚሆን ነቢዩ አለህ ሰላት ወሰላም ተናግረው፣ መጨረሻ ላይ ዒሳ ከሰማይ ሲወርዱ የሚያርፉትም ዲመሽቅ ከተማ በስተ ምስራቅ በኩል በነጩ ሚናራ በኩል እንደሚወርዱ ነቢ ተናግረው አለ ሰላት ወሰላም። ይህ ነጭ ሚናራ ማለት የሚታወቀው አልጃሚዑል ኡመዊ የሚባለው ትልቁ መስጅድ ላይ ያለ ሚናራ ነው ተብሏል። አይደለም ሌላ ከዛ በኋላ በስድስተኛው መቶ በአምስተኛው መቶ በስድስተኛው ክፍለ ዘመን የተገነባ እነ የሶላሕዲን አልአዩቢ ቀደምት አባቶች ከእሱ ጋር ሲዘምቱ የነበሩ ሰዎች የገነቡት መስጅድ አለ። ከዛ ነጭ ሚናራ ካለው መስጅድ ትይዩ ነው ዒሳ የሚወርዱት ተብሏል።

የደማሽክን የሶሪያን ትሩፋት ለመግለጽ ነው ተብሏል። አላህ ተባረከ ተዓላ ኢሳን የሚያወርደው በዛ ጊዜ በዋነኝነት መሲህ አደጃለን ከሱ ጋር ተያይዞ የመጡ ፈተናዎችን ለማስወገድ ከመሆኑ ጋር ቀጥታ ፍልስጤም ላይ መስጂደል አቅሷ ላይ ማረፍ የቻሉ ከሰማይ ወርደው ዲመሽክ እንደል መናረት አልበይዳእ ነጩ ሚናራ ጋር አንድ መስጂድ አጠገብ ወርደው ከዚያ በኋላ ወደ ወደ ቤይተል መቅዲስ አልአቅሷ እንዲጓዙ የሚደረገው

ይር ጂሃድ መልካም ሥራ ይበዛ ልበዛ አካባቢ ለማለት ነው። ሰዎችን ትልቅም ትንሹም የሚያደርገው ቦታ ምድር ሳይሆን ሥራቸውና እምነታቸው ነው። መካና መዲናን የሚያክል ሀገር የለም። በሦስተኛ ደረጃ ቤተልመቅዲስ አልአክሷን። ነገር ግን እንደ ግለሰቦች ሁኔታ የተሻለ ወደ አላ የሚቃረቡት ለዲን የሚለፉት፣ የሚታገሉት ከመካ መዲና ውጪ በሆኑ አካባቢዎች ላይ ከሆነ ለእነሱ የተሻለ ስፍራ የሚባለው ያ ቦታ ነው። ከሰሓቦች መሃል አንዱ ለሰልማን አልፋሪሲ እና ወደኛ ወዳለንበት ሀገር ብለው ሲጠሯቸው ጥሩ ሀገር ነው እኛ ለኢማን ለዲን የሚመች ሀገር ነው ያለነው ሲሏቸው መልሰው በጻፉላቸው ደብዳቤ ላይ ኢነል ቢቃዓ ላቱቀዲሱል አሽኻስ ብለዋቸዋል። የተቀደሱ ቦታዎች ሰውን ቅዱስ አያደርጉትም። ሰውን የተቀደሰ መልካም ሷልሕ ጥሩ ሰው የሚያደርገው ኢማኑ ነው፣ ስራው ነው። አንድ ሰው በያለበት ለዲኑ ጠንካራ ከሆነ ለዲኑ ካገለገለ ለኢማኑ ከተመቸው ያ ሀገር ነው ለሱ ጥሩ ሀገር የሚባለው፣ ብለዋል። ለዚህም ነው መጀመሪያ አካባቢ ላይ ነቢዩ ዐለይሂ ሰላቱ ወሰላም መካን ለቀው ወጥተዋል። መካ መኖሩም ተከልክሎ ነበር። ህጅራ መሰደድም ግዴታ ሆኖ ነበር። አለዚነ ተተወፋሁሙ መላኢከቱ ዛሊሚ አንፉሲሂም ቃሉ ፊመ ኩንቱም ቃሉ ኩና ሙስተድዓፊነ ፊል አርድ የሚለው አንቀጽ የወረደው መካ የሚኖሩ ሰዎችን ወንጀለኛ ለማድረግ፣ ለምን ለኢማን አይመችም ነበር ያኔ መካ ለኢማን ከተመቸ ለዲን ከተመቸ ለዒባዳ ከተመቸ የትኛውም ሀገር ለግለሰቡ እንደ ሁኔታው ጥሩ ሀገር ይባላል። ለኢማኑ ለዲኑ ካልተመቸ የምድር የሀገር ምርጥ የሚባለው መካ እንኳ ለዲን ያልተመቸበት ወቅት ላይ እዛ ሀገር መኖር አይቻልም ተብሏል። ታዲያ ስለ ፍልስጤም፣ ስለ የመን፣ ስለ ሻም የሚነገሩ ትሩፋቶች ከመካና መዲና በመሰረቱ ሀገሮች ይበልጣሉ ለማለት ሳይሆን ሀገሮች የተመረጡ የሚሆኑት በጊዜው ካላቸው የኢማን ምቹነት ነው፣ የዲን ምቹነት አንጻር ነው። ማንኛውም ሰው የትም ይኑር መልካም ስራ ከሰራ በዲኑ ከተነከረ ያሱ ያለበት ሀገር ለሱ ጥሩ ሀገር ይባላል። አክር ዘመን ላይ አብዛኛው አካባቢ ሲበላሽ ሲቀየር፣ ለዲን የማይመች ሲሆን ሻም አካባቢ ለዲን ለኢስላም የሚመች ሀገር መሆኑን ለመግለጽ ይህ ከሆነ ታዲያ በየጊዜው ሻም ላይ ፍልስቴም ላይ ሱሪያ ላይ ሌሎችም ሻም የሚለው ቃል የሚያካትታቸው ሀገሮች ላይ ፈተና ለምን በዛ ጦርነት ለምን በዛ የተባለ እንደሆነ አላህ ለሚያውቀው ጥበብ ነው ህክማ ይኖረዋል። በተለያዩ ሀዲቶች የተነገረውን የሚያፈርስ የሚጣረስ አይሆንም ነቢዩ ዐለይሂ ሰላቱ ወሰላም ምርጥ ሀገር ሻም ነው አደራችሁ ወደ ሻም ሂዱ ሻም ኑሩ ምርጥ ህዝቦች እዛ ነው የሚኖሩት የአላህ ባሮች ያሉት ለተለያዩ ሰሓቦች የት እንኖር ሲሏቸው እዛ ኑሩ ያሏቸውን የሚጣረስ አይደለም በየጊዜው አንዳንዴ ግፈኛ መሪዎች ሀገሩን የሀገሩን ነዋሪዎች ሊያስቸግሩ ይችላሉ። በስተመጨረሻ ነቀርሳ የሆኑ የኢስላም ሙስሊሞች ጠላት የሆኑ ከተለያይ ሀገር ተለቃቅመው መጥተው የሻም ወገብ ላይ ጎረቤት ላይ የሰፈሩ ወራሪ አይሁዳውያን መኖራቸውም ከዚህ ጋር አይጣረስም። መስጅድ አንዳንዴ የእንስሳት ሲቢ ገቡ መስጅድን በሽንታቸው ቢነጅሱ መስጅድ እንደሚጸዳው መስጅድ መስጅድነቱ እንደማይቀረው አይሁዳውያን እዛ አካባቢ መኖራቸው፣ ፍልስጤምን መነጀሳቸው፣ ሶሪያን መበጥበጣቸው በታቸው እነዚህ ሀገራት የተከበሩ መሆናቸውን የሚጻረርና የሚያፈርስ ፈጽሞ አይደለም። ይሄና ሌላ ነቢዩ አለይሂ ሰላቱ ሰላም የነገሩትን ማወቅ ማመን የነቢን አለይሂ ሰላቱ ሰላም ነቢይነት ይበልጥ እንዲያውቁ እንዲያረጋግጡ ኢስላም ምንም እንኳ ከዳር ዳር

ደሞች ፈሰዋል። ከመሆኑም ጋር ግን ነቢዩ ዓለይሂ ሰላቱ ወሰላም በተናገሩት መሰረት የምድር ምርጥ የተባለለት የተባረከ ሀገር በመሆኑ ከሶሓቦች ጀምሮ እጅግ በጣም በርካታ ሶሓቦች መኖሪያቸውን እዛ አድርገዋል። ታቢዕዮችም እጅግ በጣም የቁርአን የሐዲት እውቀት ያላቸው መኖሪያቸውን፣ መሞቻቸውን እዛው አድርገዋል። ከዛ በኋላም የነበሩ እስካለንበት ጊዜ ድረስ ለዒባዳ ሰዎች፣ ለዕልም ሰዎች ለዲን የሚታገሉ ሰዎች ተመራጭ አካባቢ ሆኗል። ከመሆኑም ጋር አላህ ተባረከ ወተዓላ ለሚያውቀው ህክማ፣ ለሚያውቀው ጥበብ ብዙ ግፈኛ በዳይ መሪዎች በዚህ በተቀደሰ አካባቢ ኖረዋል። ካለፉ ግፈኞች፣ በደለኞች ምናልባትም ዋና መሪ የሚባል ግፈኛ የዘመኑ በጋራ በአንድነት ቃሩንና ፊርዓውን ሊባል የሚችል ግፈኛ መሪ ሰሞኑን ሀገሩን ጥሎ ወደ ስደት የሄደ መሪ ነው። ስለ ቃሩን ብዙ ሰምተናል፣ ስለ ሃማን ብዙ ሰምተናል። ሁሉም በተናጠል የሰሩትን በአንድነት አጣምሮ የሰራ ግፈኛ ቢኖር ይህ ሰው ነው። ከዚህ የሰው ልጆች ሊማሩ ይገባቸዋል። አላህ ተባረከ ወተዓላ የመረጠው የባረከው ሀገር ላይ ሻም ካሉ ሀገሮች ሁሉ ምርጡ ከተማ ያህኔ ዲመሽቅ ነው ብለው ነቢዩ ዓለይሂ ሰላቱ ወሰላም የመሰከሩለት ሀገር ምርጥ የአላህ ባሮች ረቱሁ ሚን ልቅ አላህ ከፈጠራቸው ባሮች ምርጦቹ ሚኖሩበት ሀገር ሻምነው ሑደይፋ ሆይ ሙዓድ ሆይ እዛ ሄዳችሁ ኑሩ መኖር ከፈለጋችሁ ብለው ነቢዩ ዓለህ ላት ሰላም የመሰከሩለትን ሀገር እንደዚህ አይነት የሰው አውሬ የዘመኑ ቃሩን ፊርዓውን ካአባቱን ጋር ለዓመት ገደማ እንደፈለጉ ሲሆኑበት ኖረዋል። ገድለዋል፣ አስረዋል፣ ሴትን አስገድደው ደፍረዋል። የተከበረውን የሰው ጀናዛ በክብር ይቀበር የተባለውን

አላህ ታጋሽ ነው። ታግሶ ታግሶ ታግሶ ታግሶ አማኞች ተወዳዮች መታ ነስሩላህ አላህ ምስ ነው ታዲያ የሚረዳነው የአላህ እርዳታ የት አለ እስኪሉ ድረስ ዝም ይለና። በዚህ መሃል የሚፈተኑ የአኼራ አጅራቸው ከፍ እንዲለላቸው በዱንያ ፈተናቸው ልክ አኼራ ላይ እንዲክሳቸው፣ በዚህ መሃል የሚበድሉ በደላቸው በስቶ በስቶ በስቶ ጀሀነም ላይ ብርቱ ቅጣት እንዲቀጣቸው አላህ ተባረክ ተዓላ አውቆ

ከሱ ጎን ለቆሙ ሰዎች ሀብትን ሰጥሃቸው ምቾትን ሰጥሃቸው ጌታችን ሆይ ይሄን አቅም ሀብት ስልጣን ተጠቅመው ከአላህ መንገድ ሰዎችን እያሰናከሉ ነው ባሮችህን እየፈተኑ ነው ጌታችን ሆይ ገንዘባቸውን ያዝባቸው ልባቸውንም አሽገው ካሁን በኋላ የሚያምኑ አይደሉም ብለው በዛ ዘመን የሰው ምርጥ የሚባሉት ሙሳ ዱዓ አድርገው ነበር አላህ ዱዓቸውን እሺ ብሏቸው ፍርአውንን ያጠፋው ከአርባ ዓመታት በኋላ ነው ዱዓ ተደርጎ በሰዎች ምርጥ አላህ ባናገራቸው ሙሳ ተውራትን በእጁ ከትቦ በሰጣቸው ሙሳ ዱዓ ተደርጎም አላህ ተባረክ ተዓላ ወዲያው የዱዓውን ውጤት ወደ ምድር አላወረድም። ቀድ ኡጂበት ዳዕወቱኩማ ፈስተቂማ ዱዓችሁን ተቀብያለሁኝ፣ እናንተ ግን ፈተናው ምንም ቢበረታ፣ አቋማችሁ ላይ፣ አላማችሁ ላይ ጸንታችሁ ቀጥሉ ብሏቸው፣ የዱዓው መልስ የመጣው ፊርዓውን የጠፋው፣ ግብራበሮቹ ባህር ውስጥ የሰመጡት፣ ምድር ለተበዳዮች ነፃ የሆነችው ከአርባ ዓመት በኋላ ነው። እነዚህ ግፈኛ መሪዎችም ይህን ሁሉ ግፍ ሲፈጽሙ የሰውን ልጅ በጅምላ ሲጨፈጭፉ፣ ሲያስርቡ፣ ሲገድሉ፣ ሲያርዱ፣ ሲያጋጥሉ የተከበረን የሰው ሬሳ ለአንበሳ ለአውሬ ሲያበሉ የሰው አፍ ውስጥ ጫማ ሲከቱ ምድር ላይ ሰው ያደርገዋል ተብሎ ማይታሰብን ነገር ሁሉ ሲያደርጉ አላህ ተባረክ ተዓላ ረስቶም አይደለም ሳያውቅም ቀርቶ አይደለም። ታጋሽ ስለሆነ ነው፣ ቻይ ስለሆነ ነው። በዚህ መሃል ስቃይ የሚደርስባቸው ሰዎችን እሱ ዘንድ ሊክሳቸው ሊያከብራቸው ስለፈለገ ነው። አላህ ለባሪያው ጀነት ላይ ደረጃን ያዘጋጀለታል፣ ከፍ ያለ ደረጃ። ያን ደረጃ በጾም በሶላት የማይደርሰው ይሆንና ህይወቱ ላይ ፈተናን ሙሲባን ያበዛበታል። በዛ ህይወቱ ላይ በደረሰ ሙሲባ ያን ከፍ ያለ ጀነት ደረጃ ያገኛል ብለዋል ነቢ ሰለላሁ ዐለይሂ ወሰለም። ይህን ሁሉ መከራ ስቃይ የተቋቋሙ ላኢላሃ ኢላላህ ሙሐመዱን ረሱሉላ ያሉ አብዛኛው ይበድላቸው የነበሩ ሰዎችም ተውሂድን አለቅም፣ ሱናን አለቅም፣ ያንተን የኩፍር እምነት አልከተልም ስላሉት ነው። ሰውየው ካፍር ነበር። ብዙ ሊቃውንት እንዳሉት ሌላ እምነት የነበረው ሰው ነበር። ሀገሩ የእስላም ሀገር እንደመሆኑ ሌላ አማራጭ እንደማያዋጣው ስላወቀ ኩፍሩን ደብቆ ኖረ እንጂ የታወቀለት የሺዓ እንጃ የሆነ አለዊ የሚባል ሌላ እምነት ያላቸው ሰዎች ናቸው። ሀገሩ ግን የእስላም ሀገር ነው። የሱና ሀገር ነው። የሶሓቦች ሀገር ነው። ሱሓቦች ታቢዕዮች ያነጹት የቀረጹት ሀገር ነው። ለዚህ ብሎ ለስሙ ሙስልም ሆኖ ኖረ እንጂ እሱን ይቃወሙ የነበሩ ሰዎች በሙሉ የሚቃወሙት በዲኑ እንደሆነ ስለሚያውቅ ኢስላምን የማጥፋት ስራ ነበር የሚሰራው። ነገር ግን ነቢዩ ዓለይሂ ሰላቱ ወሰላም ሻምን፣ ሀገሩን፣ ነዋሪዎቹን አላ እንደሚጠብቅልኝ ቃል ገብተዋል ባሉት መሰረት አላህ እስከ ዛሬ ጠብቆ ኖሯል። የሚሰራውን ሰርቶ ከአኼራ ፊት እዚሁ ዱንያ ላይ ወደ ውርደት ሄዷል። ከዚህ ግን ሰው መማር ያለበት አላህ ተባረከ ወተዓላ የሰውን ልጅ በዳይን እንደሚታገሰው እንደዚሁ ደግሞ የሰው ልጅ ስልጣን ሲያገኝ ሀብት ሲያገኝ አቅም ሲያገኝ ኢማን ካላሰረው በስተቀር ምድር እንደሚያበላሽ የሰው ልጅን እንደሚጎዳ ከዚህ እንረዳል። ከመሆኑም ጋር ከአላህ የሚያመልጥ ማንም የለም። ግፍ ምንም ጊዜው ቢረዝም አጭር ነው። አላህ ተባረክ ወተዓላ በዳይን ለጊዜው ለቀቅ አድርጎ ይተዋል እንጂ ሙሉ በሙሉ አይተውም። በያዘው ጊዜ ግን የበረታ አያያዝን ይዘዋል ተብሏል። በዚህ ባለንበት ዘመን የእንስሳት መብት እንኳን በሚጠበቅበት ዘመን ይህ ሁሉ ግፍ ሲፈጸም የዓለም አቅም ያላቸው ሰዎች ዝም ማለታቸውም የምድር ሕዝቦች ምን ያክል እንደተበላሹ ጭካኔ ምን ያክል እንደተስፋፋ አብዛኛው የዓለም ባለሥልጣናት በሰው ህይወት በሰው ክብር ምን ያክል የተጫወቱ እንደሆነ በግልጽ ያሳያል። ሳያውቁ ቀርቶ አይደለም። ሀያላን የሚባሉ ሌላ ሀገር ላይ ሴት ልጅ ሕጃብ አደረገች ተብሎ ሕግ ያወጡ? የሽርክ የቀብር ቦታን ለመገንባት ሚሊዮን ዶላር በጀት የሚበጅቱ የተለያዩ የሰው ልጆች ከሰው አልፎ ለእንስሳቶች መብት የሚሟገቱ ሰዎች ሶሪያ ላይ ፍልስጤም ላይ የሚሆነውን ሳያውቁ ቀርተው አይደለም። ይህ ቦታ የእስላም እምብርት የሙኡምኖች መሀል ሀገር ቤት መሆኑን ስላወቁ እስላምን ተባብሮ የማጥፋትን ሥራ መርጠውት ነው አብዛኞቹ ዝም ያሉት። ወይላ በዘመናዊ በቴክኖሎጂ መሳሪያ የሰዎች ቤት ውስጥ እንኳ የተደበቀ ነገር የሚታወቅበት ዘመን ላይ ነው ያለ ነው። ይህ ግፈኛ መሪ የሚያደርገውን ሌሎች ሀያላን የሚባሉ መንግስታት ሳያውቁ ቀርቶ አልነበረም። የግፉ የበደሉ ተጋሪዎች ናቸው፣ አብረው የሰሩት ናቸው። ይሄም የዱኒያ መጥፊያዋ መቅረቡን ያሳያል። የቡልም የግፍ ሞልቶ መፍሰሱን ያሳያል። የዱኒያ ሁኔታ እዚህ ደረጃ ሲደርስ ነው ቅያማ የሚቆመው። ከመሆኑም ጋር አላህ ተባረከ ወተዓላ ለጊዜውም ቢሆን በሚያስደስት ሁኔታ ግፍን ይበቃሃል ብሎታል። ቀጣዩን የሚያምር አላህ ያደርገው። ልብ ያለው ሁሉ ከዚህ ሁለት ነገር ሊማር ይገባዋል። በዳይ ግፈኛ የጠገበውን ያክል ጠግቦ እንደፈለገ ሆኖ ቢኖር አንድ ቀን አላህ ተባረከ ወተዓላ እንደሚይዘው፣ እንደሚያወርደው፣ እንደሚያዋርደው ግፈኛ ከዚህ ሊማር ይገባዋል። ይህን ሁሉ ግፍና በደል የሚሰራን ሰው እንኳ አላህ ታግሶ ዝም ብሏል። ከዛ ያነሱ ትንንሽ ወንጀሎችን እየሰሩ ከእሱ አንጻር ትንሽ የሚባሉ ምንም እንኳ አላህ የከለከለው ነገር ትንሽ ባይባልም ከወንጀሉ አይነት አንጻር ትንሽ ሊባል ይችላል። የተለያየ ወንጀል የሚሰሩ ሰዎች አሉ። ግፍ፣ በደል የሚፈጽሙ ሰዎች አሉ። ይሄ በደላቸው አላህ ዘንድ ሳይታወቅ ቀርቶ አልያ ደግሞ ተወዶላቸው እንዳይመስላቸው። ይሄን ሁሉ ግፍና በደል የሚፈጽሙ ሰዎችን እንኳ አላህ ለተወሰነ ጊዜ ዝም ይላል። ትልልቁን የሚሰሩ ሰዎችን ዝም እንዳለው፣ መካከለኛ፣ ትንንሽ የሚባሉ በደሎችንም የሠሩ ሰዎችን ለጊዜው አላህ ዝም እንዳላቸው ሊያውቁ ሊነቁ ይገባቸዋል። ብዙ ሰዎች የሚሰሩትን ወንጀል ለምደውት እንደ ቀላል ቆጥረውት ሲመከሩ ማይደነግጡ ሞትን ማይፈሩ የካቲማ መበላሸትን ማይፈሩ ሰዎች አሉ። ስራቸው ስለተለመደ ወንጀል ማይመስላቸው አላህ ማይጠላው የመሰላቸው ሸይጧን የሸነገላቸው ራሳቸው የተታለሉ ሰዎች አሉ። አላህ ሳያውቅ ቀርቶ አይደለም፣ አሊያ ደግሞ ችግር የለውም ብሎም አይደለም። ትግስቱ ሰፊ ስለሆነ ነው። ተማር ከዚህ አንተ በደለኛ። እንዲህ አይነት ግፈኞች የዘመኑን ቃሩንና ፊርዐውን ሊባሉ የሚችሉ ሰዎችን እንኳ ይህን ሁሉ ግፍ ሲፈጽሙ ለተወሰነ ጊዜ ዝም ብሏል። ዱንያም አኺራም ላይ ሲይዝ አያያዙ ብርቱ ነው። እነሱን ዝም እንዳለው እኔንም ዝም ብሎኝ የሆነ ጊዜ ላይ አላህ ሊይዘኝ ይችላል፣ ልመለስ ይገባል ሊል ይገባዋል። በዳይ ሆነ ሰው ከዚህ ሊማር ይገባል። ሁለተኛው ከዚህ የምንማረው ሁሉም ሊማረው የሚገባ ነገር እንደዚህ አይነት ሀገራት ላይ ሲበደሉ የነበሩ ሰዎችን በደላቸውን አላህ ይበቃቸዋል ብሎታል። አላህ ይበቃሃል ብሎታል። የትኛውም ይብዛም ይነስ በደል፣ ስቃይ፣ ችግር ውስጥ ያለ ሰው ይሄን ችግር ያስወግዳል አላህ የእኔንም ችግር ያስወግዳል ሊል ተስፋ ከመቁረጥ ሊታቀብ ይገባል።